ምን ሆና ነው ልጅቱ? ማጥና ምን አውቀዋል? እምሮ ጭንቀት ነው ይባላል። እህ ጠበሉ አላድናት ብሎ ሐኪም ነበር ሐኪሙም አላድናታል። ከመቼ ከመቼ ጀምሮ ፍራራታ ነው ምን ሆና ነው? እርስዎ የሚያለቅሱ ሰላም ማለት አሻሮ ቆልቼ አስተምራት ታሳልፍልኛለች። እሱ ደግሞ ለሰጥቀር ነው ማላቀስ እንጀምራል። አሁንም አሻሮ ነው የሚቆሉ ታዛረስ ደግሞኛ ይሆንልኝ ደህና ነሽ ጭንቀት ነው ህክምና ሞክረሻል እና መፍትሄ የለው ማማ እርስዎ ምን እንድናደርግልዎት ነው የፈለጉ ማጫት ለእሷም በቃ ሰው ትንሽ ነገር እርዱ ሊ ነው እንጂ ምን ይደረገ ህክምናው ለውጥ የለውም ማነው ህክምና ህክምናዋ አጠበሉ ህክምናዋ ሽሏን ነበር አሁንም መድሃኒቱ አለ እየወሰደ ነው የአይምሮ ጭንቀት ምንም አላሻላት እየባሳት መጣ። አንዳንድ ሰሞን ያሮጣታል ተሮጣል፣ እምቢ አትላለች። ደግሞ አንዳንድ ሰሞን ደግሞ እንደዚህ አሁን እኮ በግድ ነው ማነሳት ያስተኛታል። የት ነው ቤትት? እዚህ ነው፣ ቀበሌ አራት አጋፋቱ ነው የነበረ አቆጠበው አሁን አሁን ቤት አሁን ማ እሱ አነጣፋጭ ለፊት ሙጫ ቤት አላያት። ከቤትት ሄዱ መተን እንጠይቀታለን። እሺ ከዚህ ከሆነ ማማ ሲያለቅሱ ነበር። አሁን ደስ አለዎት? አዎ ደስ ብሎኛል። አሁንማ በጣም ሆዴ ሞላ። የእኔ አባት ባልበለው ትላንትና ራሱ ይኸው የገዛሁባት ሰት ጎማ አለ የዱቤ ነው ሳንቲም ሳጣ እንዲሁም ለትላንት ምትደርሱ ሊመስሉ ነበር ልጆቹ ምን ሊያርጋቸው ምን ልስጣቸው? ችበሽተኛ ስትነሳ አሁንም አሁንም ስጨስ ምልስታት አሁን ሆዴ ሞላ። የእኔ ጌታ አርወይ ሳለብ አለ ስላገኘዋችሁ ሆዴ ሞላ ገና ሳልጋግረው ኮዲም ወደኔ ጌታ አውሎ ያግባልኝ። እኛ ተልከን ነው ይህንን ያመጣን ለእኛ አይደለንም። ፍቅረ ማርያምና ጽጌ ማርያም የሚባሉ ባልና ሚስቶች ናቸው። ይመርቁን ብለው ልጆቻችን ያሳድግላቸው ይበሉን ብለው የልጆቻቸው አባት የልጆቿ እናት ያርግልኝ ተርፋ የሚቀረው ልቢ አይንፈግብኝ አይንፈግብኝ። እናታ አለም ጤናቸውን ይስጥልኝ ያቆይልኝ። ምስክር ላል እኔ ፊት ለፊት እጄ ልመስክርላቸው ልመስክርላቸው። እናቴ እሺ፣ ደግሞ ለጨው እንድትሆን አምሽ ብር። እሺ፣ የእኔ አባት ውላችሁ ግቡ ውላችሁ ግቡ። ያቆይልኝ ልጆቻቸውን ያሳድግልኝ እነሱንም እናት አለም በገራ አገሩን ሰላም አድርጎ ደግሞ በሰላም ያኖርልኝ ያቆይልኝ በየሰው ቤት እናት አለም አሻሯ ቆልቼ እኔ ሳልበላ ለልጆቼ እያልኩኝ አሳድጌ ይኸው እናወትኝ፣ ስትመረቅ ምን እንዳቀመሱብኝ አላውቅም። እንደዚህ ብላ ጤና አጣይብኝ። አሁን አችግር ላይ እናንተ ደረሳችሁልኝ። እናት አለም እኔ ልኩንም አላውቀው የቤት ሰው ነኝ። ዛሬ ሰርቼ እንዳልበላ ይሄው ልሞት ል ሰባራ ነው ይኸው እናወትኝ ሰባራ ነው። አንዳንድ ቀን እንኳን ሰርቼ እንዳልበላ አሁን ለእሷ ምን ልስጣት እያልኩ በአገርዳ የተበደርኩ ና ያለው። እግዚአብሔር ስጥልኝ፣ እግዚአብሔር ስጥልኝ። እናታለ ሰላም ወልዳችሁ ሳሙ።